ካብከት አፕሊኬሽን ለቪዲዮ ኤዲቲንግ ብቻ ነው የምትጠቀሙት? እንደዛ ከሆነ እጅግ በጣም ተሳስተዋል። ዛሬ በዚህ ቪዲዮ በካብከት አፕሊኬሽን ብቻ እንደነዚህ አይነት የሚገራረሙ የሆኑ ተምኔሎችን በሁለት ደቂቃ ብቻ ፈጠን ካላችሁ ደግሞ በአንድ ደቂቃ ብቻ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። ሌሎች አፕሊኬሽኖች ጊዜያችሁን እየፈጁባችሁ ከሆነ እንደዚሁም እጅግ በጣም ብዙ ፕሮሰሶች ካሏቸው በአራት ወይም በአምስት ስቴፕ ብቻ በካብከት አፕሊኬሽን የሚገርም ተምኔል ሰርታችሁ ለቪዲዮችሁ መጠቀም እንደምችሉ በዚህ ቪዲዮ አሳያችኋለሁ ማለት ነው። ሁላችሁም ወደዚህ ቪዲዮ ከመግባት ከመጣራችሁ በፊት ለዚህ ቻናል አዲስ ከሆናችሁ፣ እጅግ ጠቃሚና ቁም ነገር አዘል ቪዲዮዎች የሚመቿችሁ ከሆነ ደግሞ ቻናሉ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ ወደ ስልካችን እንሄድና እያንዳንዷን ስቴፕ አሳያችኋለሁ ማለት ነው። እናንተም ያንን ስቴፕ በመተግበር ተምኔላችሁን በአንድ ደቂቃ ብቻ ሰርታችሁ ለቪዲዮችሁ መጠቀም ትችላላችሁ ማለት ነው። አውቃለሁ በቪዲዮ ኤዲቲንግ አፕሊኬሽን እንዴት ተደርጎ ፎቶ ኤዲት ሊደረግ ይችላል ልትለን ትችላላችሁ፣ ግን አሁን አሳያችሁ እንዴት አደርገን ኤዲት እንደምናደርገው እጅግ በጣም ብዙ ሰዎች ዘንድ፣ ስፔሻሊ ስልክ ተጠቃሚዎች ዘንድ ተወዳጅ በሆነ በካፕከት አፕሊኬሽን ተምኔላችንን እንዴት አድርገን እንደምንሰራው በደንብ አሳያችኋለሁ ማለት ነው። ይህን ቪዲዮ ከመጀመሪያው እስከ መጨረሻው ማስታወቂያው ማየት እንዳትረሱ። ወደ ቪዲዮ እሄድ። መጀመሪያ እንግዲህ ካፕከት አፕሊኬሽናችንን እንከፍታለን። ካፕከት አፕሊኬሽን እንከከፈት እንደዚህ አይነት ኢንተርፌስ የምታውቁት ነው። ቪዲዮ ላይ እንደዚህ አይነት ኢንተርፌስ አለው ካፕከት አፕሊኬሽን። ስለዚህ ያንን የምናደርጋለን። ኒው ፕሮጀክት የሚለውን ክሊክ እናደርጋለን። ኒው ፕሮጀክት ስንል እዚህ ጋር ቪዲዮ እና ፎቶ የሚላለ። ስለዚህ እኛ የምንፈልገው ፎቶ ኤዲት ማድረግ ስለሆነ እዚህኛዋ ፎቶ የምትለዋን ክሊክ እናደርጋለን። ባክግራውንድ መጀመሪያ ከተለያዩ ዌብሳይቶች አውርዱ፣ ማለትም ከጉግል ላይ ራሱ አውርዱ ና እናንተ ከረሩ አጀስት አደርጋችሁ ኮፒራይት የተለያዩ ነገራቶች ኢፌክት እንዳያደርጓችሁ ማድረግ ትችላላችሁ ማለት ነው። እንዴት እንደምናደርገው አሳያችኋለሁ እሱንም። ስለዚህ ባክግራውንዶች ያወረድኳቸው ባክግራውንዶች አሉ እዚጋ አንድ ሶስት ማለት ነው። ስለዚህ አንዱን ክሊክ አደርጋለሁ ለምሳሌ ይሄኛውን ክሊክ ላደርግ። ይህንን ክሊክ አደረግኩኝ። ስለዚህ ሰሌክት አድርግ የምን አደርጋለሁ ማለት ነው። አድ አድረገዋለሁ ማለት ነው እንትን ላይ ማለት ነው። ስለዚህ መጀመሪያ ልንሰራው የሚገባው ነገር እዚ ጋ የምናስተውለው የሚገባው ነገር አስፔክት ሬሾችንን ለዩቲዩብ ማስተካከል ይኖርብናል ማለት ነው። ስለዚህ አስፔክት ሬሾ የሚል እዚች ጋር እናገኛለን ማለት ነው። አስራ ስድስት ሬሾ ዘጠኝ ሪኮርድን አድርገን ክሊክ እናደርገዋለን። ይህንን ኦኬ እንለዋለን ማለት ነው። ሬሾችን በዩቲዩብ ሬሾ ሆነ ማለት ነው። ትንሽ ዙም እናደርገው። ይህንን ይህን ክሊክ አድርገን ትንሽ ዙም እናደርገዋለን ማለት ነው። በወረጣታችን እንደፈለግን እኛ እንደፈለግነው ዙም ማድረግ እንችላለን ማለት ነው። ስለዚህ ከመጀመሪያው ኔድ እና ቀጣዩ ስቴፕ የሚሆነው ደግሞ ኦቨር ላይ መጨመር ነው። ማለትም ተምኔላችንን ወይም ሀሳባችንን ይገልጽልናል ብለን የተነሳ ነው ፎቶ አለ። ስለዚህ ያንን ፎቶ ምንድን ነው የምናደርገው ማለት ነው። እዚህ ጋር እንጠቀመዋለን ማለት ነው። ያዘጋጀው ፎቶ አለ እሱን እንጠቀማለን ማለት ነው። ተምኔል ላይ ፎቶችን እንዴት አድርገን ነው የምንነሳው የሚለውን ቪዲዮ ሰርቼላችኋለሁ፣ ገብታችሁ ማየት ትችላላችሁ። ስለዚህ ቀጣይ የሚሆነው ስቴፕ ምንድን ነው ማለት ነው? ኦቨር ላይ ይሆናል ማለት ነው። ኦቨር ላይ የምትሮ አነካለን ከዛ አድ ኦቨር ላይ እንለዋለን ማለት ነው። የተነሳነው ፎቶ እናስገባለን ማለት ነው። እንደዚህ ሰሌክት አድርገን አድ እንለዋለን ማለት ነው። ገባ ፎቶችን እዚህ ጋር ጥግ ላይ እናስቀምጠዋለን ማለት ነው። እዚች ጋ አስቀመጥ ነው። ስለዚህ ይህንን ፎቶ ምን እናደርጋለን ማለት ነው፣ ባክግራውንዱን ሪሙቭ ማድረግ አለብን። ካፕከት ደግሞ ለዚህ አይታማም የራሱ የሆነ ባክግራውንድ ሪሙቨር ኤአይ አለው። ስለዚህ በሱ እንጠቀማለን ማለት ነው። ይህንን እንነካና እዚጋ ምን የሚል አለ? እዚጋ ሪሙቭ ባክግራውንድ የሚል አለ። ሪሙቭ ቢጂ ወይም ሪሙቭ ባክግራውንድ የሚል አለ። ክሊክ እናደርገዋለን። ከዛ አውቶ ሪሙቫል የሚለውን እንነካለን። ስለዚህ ሪሙቭ አድርጎልናል። በዚህ መልኩ ማለት ነው እኛ በምንፈልገው ዙም እያደረግን ዙሚን ዙም አውት እያደረግን ፎቶችንን አጀስት እናደርገዋለን ማለት ነው። ስለዚህ አሁን ቀጣይ የሚሆነው ስቴፕ ደግሞ የምንፈልገውን ቴክስት አድ ማድረግ ነው። ስለዚህ እዚህ ጋር ቴክስት የምትላለች ቴክስት የምትለዋን ክሊክ እናደርጋለን። አድ ቴክስት የምትለዋን ክሊክ እናደርጋለን። ከዛ አድ ቴክስት የምትለዋን ክሊክ አድርገን እዚህ ጋር ቴክስት መጻፊያችን መጥቷል ማለት ነው። እዚህ ጋር ከዛን ቴክስታችንን እንጽፋለን ማለት ነው። ቴክስት ለምሳሌ ልጻፍን እዚህ ጋር ተምኔል ተምኔል ተምኔል ብዬ ጻፍኩኝ። እያንዳንዱ ቴክስት አንድ ላይ ባጽፉት ጥሩ ነው፣ የተለያየ አይነት ዲዛይን እንድንጠቀም ማለት ነው። ስለዚህ ችን ዙም እናድርጋት ና እዚች ጋር ዙም አድርገን አስቀመጥና ማለት ነው። ተምኔላችን ተምኔል የምትለዋን እዚህ ጋር ማስቀመጥ ፈለግኩኝ። ስለዚህ ከዛ እዚህ ጋር ምንናርጋለን ፎንት የምትላለች እዚህ ጋር ፎንት የምትለዋን እንነካታለን ማለት ነው። ስለዚህ ፎንት የምትለዋን ማይ ፎንት እኔ ከዚህ በፊት አድ ያደረግኩት ፎንት አለ እዚህ ጋር ትሬንዲንግ ትሬንድ የሆኑ ፎንቶችን ለእንግሊዝኛ እሱ ያመጣላቸዋል። እናንተ የራሳቸውን ፎንት እዚህ ጋር አድ ብላችሁ ታስገባላችሁ ማለት ነው። ማይ ፎንት የምትለዋን ትነኩና አድ ትላላችሁ ቀጥታ ወደ ስልክ ስቶሬጅ ይወስዳችኋል ማለት ነው። እዛ ስቶሬጃችሁ ላይ ከገባችሁ በኋላ ማይፎንት የምትለዋን ትነኳታላችሁ። ከዛም አይፎንት የምትለዋን ከነካችሁ በኋላ ቀጥታ ምንድን ነው የምታደርጉት እዚህ ጋር ፋይል የሚለው ላይ ትገቡና ፎንታችሁን ያስቀመጣችሁበት ፎልደር ላይ ቼክ ታደርጋላችሁ ማለት ነው። እኔ አሁን እነዚህም ፎንቶች አድ አድርጊያቸዋለሁ። ፎንቶቹን በተመለከተ የተወሰኑ ፎንቶችን ቴሌግራማችን ላይ አስቀምጠንላችኋል። ቴሌግራም ቻናላችን ዲስክሪፕሽን ቦክስ ላይ ታገኙታላችሁ። እዛ ገብታችሁ ጆይን በማድረግ ቴሌግራም ቻናላችን ላይ ያሉትን ፎንቶች ዳውሎድ አድርጋችሁ ለራሳችሁ መጠቀም ትችላላችሁ። የተለያዩ ፎንቶችን፣ የተለያዩ አፕሊኬሽኖችን እናንተ ይጠቅማሉ ያልናቸውን እዛ ቴሌግራም ላይ የምናስቀምጥላችሁ ይሆናል ማለት ነው። ስለዚህ እዚህ ጋር የምንፈልገውን ፎንት አድ እናደርጋለን። እኔ ሁለቱም ፎንቶች አድ አድርግ ያለኝ፣ ወደ ኋላ እንመለስ ና እኔ አድ ስላደረግኩት እዚጋ ማይ ፎንት የሚለው ላይ ነካውኝ። ስለዚህ ጋ ቤላ ህዳሴ የምትላለች ይኸው፣ በዚህ መልኩ አስተካክሎልኛል ማለት ነው። ፎንቴ ይችናት ማለት ነው። ተምኔል ለጠቀማት የፈለግኩ ፎንት ናት ይቺ። ስለዚህ በዚህ መልኩ ከፍ ካደረግኳ በኋላ ሳይዟ አሁንም ከፍ ትንሽ ላርጋት እና ከፍ ካደረግኩ በኋላ እዚች ጋር እስቀምጣት አለሁ ማለት ነው። ከዛ እዚህ ጋር ካደረግኩ በኋላ ቀጣይ የሚሆነው ስቴፕ ምንድነው? እናንተ ቀስብ ይ ያሳየዋችሁ ነው እንጂ እናንተ በአንድ ደቂቃ ተጨርሱት አላችሁ ይሄንን ከቻላችሁበት ማለት ነው። ስለዚህ የምንፈልገው ነገር ኤዲት እናደርጋለን። አሁን ከዚህ ጋር የምንፈልገው ነገር ይሄ ባክግራውንድ እንዲኖረው ፈልጋለሁ ማለት ነው። ብቻውን ከሚቀመጥ ባክግራውንድ፣ አሁን ሌሎች የኢዲቲንግ ቱሎች ላይ ባክግራውንድ ለማስገባት ሌሎች ሼፖችን አስገብተን ነው። ለምሳሌ ከዚህ በፊት ያሳየዋችሁ ፒክስል ላብ ላይ ምንድነው የምናደርገው ማለት ነው። የባክግራውንድ ሌላ ለማስገባት ከፈለግን የቴክስት ባክግራውንድ ሼፕ ነው የምናስገባው ማለት ነው። እዚህ ጋር ግን ራሱ ባክግራውንድ ያስገባልናል ማለት ነው። ስታይል የሚለው ላይ ስንነካ እዚህ ጋር የቴክስታችንን ስታይል የምናስተካክልበት ይሆናል ማለት ነው። ስታይል የምትለዋን ስንነካ፣ ስለዚህ ባክግራውንድ የምትለዋን ክሊክ እናደርጋለን። ስለዚህ ኛውን ባክግራውንድ መረጥኩኝ ማለት ነው። ስለዚህ ኛውን ባክግራውንድ ስመርጥ ኤዲት የማደርጋቸው ነገራቶች ይኖራሉ። ስለዚህ ባክግራውንድ ማለት ነው። ስለዚህ እዚህ ጋር ምን አደርጋለሁ ማለት ነው። ኦፓሲቲ ውን ደብዘዝ ማድረግ ከፈለጋችሁ እንደዚህ እያደረጋችሁ ደብዘዝ ዲል ማድረግ ትችላላችሁ። እንትን ኮርነር ይሄኛው ኮርነር ላይ ያሉት ባክግራውንዱ ሬክታንግሉ ኮርነር ላይ ያሉት ነገራቶች ቻምፈር የሆኑትን እነሱን ኮርነር ለማስያዝ ደግሞ እንደዚህ እያደረጋችሁ ኮርነሩን ሰፋ ማድረግ ትችላላችሁ። እርዝመቱን በዚህ መልኩ መቀነስ ትችላላችሁ። ኒያውን እንደዚህ እንዲሆን ነው የፈለግኩት። ስለዚህ ቁመቱን ደግሞ ይሄኛውንም እንደዚህ ቀነስ፣ በቴክስት ልክ እንዲሆን ልኝ ነው የፈለግኩት። ስለዚህ በዚህ መልኩ ቀነስኩት ማለት ነው እዚች ጋር አስቀምጣታለሁ ማለት ነው፣ ይህንን ቴክስት ስለዚህ በፈለጋችሁት ወደ ላይ ቀና እንዲል ከፈለጋችሁ ደግሞ የዚህ ዋይ እና ኤክስ ኦፍ ኦፍ ሴቶችን መጠቀም ትችላላችሁ። እንዲቀና ምናምን ፈልጉ። አሁን እኔ ወደ ላይ ገባ እንዲል ስለፈለግ ከታይ ቴክስቶችን መጨመር ስለፈለግኩ እንደዚህ ያደረግኩት ማለት ነው። እንደነዚህ አይነት ነገር እንዲይዝላችሁ ከፈለጋችሁ ለምሳሌ ይሄ እንደዚህ እንዲይዝልኝ ከፈለግኩኝ ከለሩ እዚች ጋር ገብቼ በከለሮቹ በነዚህ የሚገራርም ቴክስት ስታይል እንዲይዝ ማድረግ እንችላለን ማለት ነው። ኦፓሲቲውን በዚህ መልኩ ከቀነሳችሁ በኋላ ቀጥታ የምታደረጉ ሌላው ነገር ምንድነው? ሌላ ቴክስት ነው አድ የምናደርገው ማለት ነው። ሌላ ቴክስት አድ እናደርግ፣ አድ እናደርግና እና እዚህ ጋር ቴክስት ይህን ቴክስት ምንም ብለው አሰራር ተምኔል አሰራር አልኩት ማለት ነው። ይሄኛው እኔ ባክግራውንድ እንዲኖረው አልፈልግም። ስለዚህ ይህን ምን እናደርጋለን ማለት ነው። ይሄኛው ቴክስት ባክግራውንድ እንዲኖሩ ስላልፈለግኩ እዚህ ጋር ስታይል ላይ ገባና ባክግራውንዱን ኦፍ አደርገዋለሁ ማለት ነው። እዚህ ባክግራውንድ ገባና ይህንን ኦፍ አደርጋለሁ ማለት ነው። ስለዚህ ሳይዙን ደግሞ ትንሽ ዝቅ አደርገውና ከለሩን የቴክስቴን ቴክስት የሚለው ላይ ገባና ከለሩን ይሄ ቀይ እንዲሆን የፈለግኩት የቴክስቴ ከለር ስትሮክ ሳይሆን ቴክስት የሚለው ውስጥ ገብቼ ቴክስት ከለር ቀይ እንዲሆን የፈለግኩት እንደዚህ እንደዚህ ወይ እንዲሆን እንደዚህ ሆኖ ከዛ ነጭ ስትሮክ እንዲኖረ ነው የፈለግኩት። ስትሮክ ደግሞ በዚህ ጋር መጨመር ትችላላችሁ ማለት ነው። እንደዚህ ነጭ እንደ ስትሮክ እንዲኖረ ነው የፈለግኩት። ስለዚህ በዚህ መልኩ ማለት ነው፣ አሰራር አልኩኝ እዚች ጋር አስቀመጥኩኝ ማለት ነው። ከዛን እዚች ጋር ከታች ደግሞ በስልክ ማለት ከፈለጋችሁ አሁን እኔ ሌላ አሁንም እዚች ጋር አዳልና አድ ቴክስት እንልና እዚች ጋር እንጨ እናመጣለን። ስለዚህ በ ስልክ በስልክ ብቻ በስልክ አልኩት። ስለዚህ ቺን ሳይዟን ትንሽ ላርጋትና እዚች አካባቢ ጋር አስቀምጣታለሁ ማለት ነው። ከዚህ ጋር ትንሽ እንትኗ አንግሏ፣ ትክክል ካልመጣላችሁ አንግሉን ዞር እያደረጋችሁ ዜሮ እስከሚሆን ድረስ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። ስለዚህ በስልክ የምትለዋን ፎንት ደግሞ ያው ቀየር ላርገ ቀጠን ለማረ ከፈለግኩኝ ፎንት የምትለዋ ላይ ገባለሁ። እናንተ እንደፈለጋችሁ አሁን እኔ ሂንቱን ያሳየኋችሁ እናንተ በምፈልጉት መልኩ ፎንቶች የተለያዩ ፎንቶችን ጥላችሁ መሞከሩ ትችላላችሁ ማለት ነው። እቺን ፎንት እንትን አልኳት ማለት ነው ማይ ፎንት። ስለዚህ እቺን ዮሐና አደረኳት ማለት ነው። እዚህ ጋር ነጭ አደረኩኝ። ስለዚህ በዚህ መልኩ ሰራሁኝ ማለት ነው። ከዛም በኋላ ሌላው ስቴፕ ደግሞ ምንድን ነው? በዚህ መልኩ ከሰራችሁ በኋላ እነዚህን ጠጋ ጠጋ እናርጋቸው። ሁሉንም ወደ መጀመሪያ ያዝ አደርገን ወደዚህ ጠጋ እናረጋለን። አሁንም ያዝ አደርገን ወደዚህ ጠጋ እናረጋለን። አሁንም ያዝ አደርገን ወደዚህ ጠጋ እናረጋለን ማለት ነው። ስለዚህ ይህን የመሰለ ተምኔል ሰርተናል ማለት ነው። ከፈለግን የመጀመሪያው ቴክስት ላይ ለምሳሌ ካልተመቻችሁ፣ ባግራውንዱን ማጥፋት ክፍት ትችላላችሁ። እዚጋ ንንካውና እዚች ጋር ደብል ክሊክ አድርገን ወደዛ ይወስደናል ማለት ነው። ስለዚህ እኔ አሁን ባክግራውንዱ ለማጥፋት ከፈለግኩኝ እዚህ ጋር ስታይል የሚለው ላይ ገመጣ ና ባክግራውንድ ብዬ ስለዚህ ባክግራውንድ ማድረግ ከፈለጋችሁ በዛ መልኩ ባክግራውንድ ማድረግ ትችላላችሁ። አሁን በዚህ መልኩ እንትን ካልን በኋላ የሚቀረን ነገር ዋናው ነገር ሴቭ ማድረግ ነው። ስለዚህ እዚህ ጋር እንደምትመለከቱት ምን አለ ማለት ነው። እዚች ጋ ፉል ሳይዝ የምትላለች እሷም ፉል ሳይዝ እንነካታለን ማለት ነው። ይኸው ተምኔላችሁም በፉል ሳይዝ ይህንን ይመስላል ማለት ነው። እንደዚህ ካደረጋችሁ በኋላ ትንሽ ጠብቁት። ትንሽ ከጠበቃችሁ በኋላ እንደዚህ የቪዲዮ ምልክቱ ይጠፋል። አሁን ከታች የቪዲዮ ምልክት ምናምን የለውም። ስለዚህ ምን እናደርጋለን ማለት ነው። ይህንን ቀጥታ ስክሪንሻት እንወስደዋለን ማለት ነው። ትንሽ ስንቆይ የቪዲዮ ምልክቱ ስለጠፋ ስክሪንሻት እንወስደዋለን ማለት ነው። ስክሪንሻት በዚህ መልኩ ስክሪንሻት ወስደናል ማለት ነው። እስክሪንሻት ወስደናል እንግዲህ ኢዲት ያደረግነው ተምኔላችን ጋላሪያችን ላይ ሴቭ ሆናል ማለት ነው። ከዚህ በበለጠ መልኩ ፎቶችሁን ወይም ደግሞ የጻፋችኋቸውን ጽሁፎች የሚገራርም ዲዛይን እየሰጣችሁ ማሳመር ትችላላችሁ። እዚህ መልኩ ተምኔል ሰርተናል ማለት ነው። አሁን ተምኔላችንን ጋላሪያችን ውስጥ ገብተን እንየው ማለት ነው ምን እንደሚመስል ዘግተናል። አሁን ወደ ጋላሪያችን እንመለስና ተምኔላቸው ምን እንደሚመስል ላሳያችሁ። ጋላሪያችን ላይ ተመልሰናል። ስለዚህ የሰራነው ተምኔል ይህንን ይመስላል ማለት ነው። ይሄኛው የስክሪንሻት ያደረግ ነው ማለት ነው። ይህን ተምኔል እንደምትመለከቱት ይው ስክሪንሻት ያደረግ ነው ተምኔል ነው። ስለ ጥራቱ ምናምን እንግዲህ አይታችሁታል። ምን ነው የሚመስል ማለት ነው። ጽድት ያለ ተምኔል የሰራ ነው ማለት ነው። ጽድት ያለ ተምኔል የሰራ ነው እንደምትመለከቱት። ታዲያ ይህን ተምኔል እንዴት አድርገ ነው የምንጠቀመው የሚለው ላሳያችሁ። ቀጥታ ምን እናደርጋለን ማለት ነው። ዩቲዩብ ስቱዲዮም እንገባለን ስልካችን ላይ ማለት ነው። ዩቲዩብ ስቱዲዮ ላይ እንገባለን። ዩቲዩብ ስቱዲዮ ላይ ከገባን በኋላ የቪዲዮዎችንን ተምኔል የምንቀይርባት ስክሪፕቶ የምትመስል ነገር አለች። ስክሪፕቶ አለች እሷን ቼንጅ የሚለውን እነካለን። ቼንጅ የሚለውን ከነካም በኋላ ተምኔላችን ጋላሪያችን ላይ ይወስደናል ማለት ነው። በዚህ መልኩ ዙም አድርገን አስተካክለን፣ በዚህ መልኩ ተምኔላችንን ሴት አድርገን ደን የሚለውን እነካለን ማለት ነው። ስለዚህ በዚህ መልኩ የሚገርም ተምኔል ሰራን ማለት ነው። እርግጠኛ ነኝ እጅግ በጣም ብዙ ጥቅም እንዳገኛችሁበት በተስፋ አደርጋለሁ። በዚህ ቪዲዮ ያልገባቸውን ነገር እንደዚሁም ቀጣይ እንዲሰራላችሁ የምትፈልጉትን ነገር በአጠቃላይ ኮሜንት ላይ ያስቀምጡ። የተለያዩ ፎንቶችን እዚጋ የተጠቀምኳቸውን ነገራቶች በአጠቃላይ ቴሌግራም ቻናል ላይ የማስቀምጠላችሁ ይሆናል የቴሌግ